ማት አይ፣ እንግዲህ የሚከባበር ምን ማለት ነው? እኔ አንቺ ሰራተኛ አይደለሁም ልትናገረኝ፣ ባልሆነ እንደፈለግሽ የመጣች እንድትናገረኝ አልፈቅድልሽም። ዛሬ ደግሞ አልጠጣ መሰለኝ። ምን አገባሽ? ፍቅር በእናትሽ አልለም መሄድ አለብኝ። እያስረፈድሽብኝ እኮ ነው። አብረን የምንሄድ ከሆነች አለበለዛ ግን አይሆንም። ቆይ ግን ምን እየሆንሽ ነው? ምን ሆንኩ ደግሞ። ስራ ማትስራ ልትይኝ ነው? አላልኩም። እኔ ምረጥ ነው ያልኩት። ይኸውልሽ፣ ማንም ይሁን ምንም ይሁንም እስከ ከፈለኝ ድረስ የማስጠናት ግዴታ አለብኝ። እኔ ግን አልፈልግም። የምርሽን ነው? አዎ። አሁን መስመርሽን አለፍሽ። ምን ማለት ነው? ስለማፈቅርሽ ስለማፈቅርሽ እንዳትከፊ፣ አባብልሻለሁ እንጂ አሸንጉሊት አይደለሁ። የማረገው ነው ማቅሶ ነኝ። እሺ አንተ ጆ ጆ፣ ወደ ስራዬ ጥለኸኝ የምትሄድ ከሆነ ግን የመጨረሻችን ነው የሚሆነው። ምንድን ነው ችግርሽ? ወይ እኔ ምን እንደሆነ የምትፈልጊው? እኩሺ፣ ተረጋጋና እናውራ። ስሚ፣ እኔ ራሴ ፍላጎት ያለኝ ሰው አንቺን ማስደስቶ፣ አንቺ በምትይው መንገድ አይደለም ሁሌ አንቺ እንደምትፈልጊው መሆን አልችልም። ለምን አትሆንም? እኔ ሮቦት አይደለሁም ሰው ነኝ። ማድረግ የምፈልገውን እራሴ ነኝ የምወስነው። እኔ ባንተ ላይ መብት የለኝም ማለት ነው። አለሽ፣ ግን ደግሞ እንደዚህ አይደለ እና እንዴት ነው ከስራዬ ስመለስ እናውራለን። አሁን አዋራኝ። አሁን አልችልም አልኩሽ። ሳንጨርስ ወዴትም አትሄድም። እየነገርኩሽ ነው። አታናጅኝ፣ ለመረጋጋት እየሞከርኩ ነው። ሳንጨርስ ከሄድክ እታመማለሁ። ምንም አትሆኝ። ይኸው አሁን እራሱ እያዞረኝ ነው። ወዴት ነው ያዞርሽ? እኔ ደግሞ ነገር ማቆየት እንደማልችል ታውቃለህ አይደል? እኔ ደግሞ እንደማልወድ ታውቂያለሽ ስለዚህ በቃ እኛን ጨርስና ትሄዳለህ እሺ ካልሽ እንጨርስ እሷ ጋም አምሽቼ ሄዳለሁ ችግር የለውም ከመሸም ቢሆን አስጠናታለሁ እሷ ትረዳኛለች ቢያንስ አምሽቼ አዎ አይ እዛማ ማምሸት የለብህም ሰአቴም በአግባቡ እንድጠቀም እያደረግሽኝ አደለ አብረን እንሂድ አይሆን በቃ እሺ ከምታመሽ አሁን ሂድ እሺ አሁን ሄድ ይችላሉ ግን ስደውል አንሳለኝ ሄዶ አለካ ምን ነው ስደውል ስልኩን ይዘጋብኝ? ምን ሆነ ብዬ እኮ ነው። ያው ስራ ላይ ሲሆን አያነሳም። እሺ ደግሞ ምን ሆነ ነው እየተናደድክ ትመስላለህ? ከሱ ጋር ማውራት ያለብኝ ጉዳይ ነው። እንግዲህ ሚስጥር ካልሆነ እኔም ላማክርህ እችላለሁ። ቅድሚያ ያገል ጠይቅሽ ሱዛን፣ ምን አይነት ሴት ትመስልሻለች? እኔ ምንም ጤነኛ መስላት ትታየኝም። ፈጣሪ ይመስገን ስሜቴን የሚጋራኝ ሰው አገኘ። ምንድነው? እሺ ቀጥልኝ። እንደኔማ ቢሆን ወንድሜ ቢተውት በጣም ደስ ይለኝ ነበር ግን ደግሞ እሱ ያፈቅራታል። እኔ ደግሞ በግድ እንዲታዋት ማድረግ አልችልም። እኔን የሚሰማኝ ነው። የተሰማሻለሁ። ቆይ አንተ ምን አድርጋ ነው በእሷ ምክንያት ኃይለኛ ወንጀለኛ የሆንክ? ያል እየተሰማኝ ነው። ለምን? ይኸው ባሳየችኝ መንገድ ሶስቱንም ስልኮቿን ብሎክ ካደረኩ የማት ስልክ ነው ያላት መሰለኝ። መደወሏን አልተወችም። በዛ ላይ ስድቧ። ቆይ ለምን አታስደነግጣት ደግሞ? ከጓደኛ የምታጣለኝስ ችግር የለው። ምን ያስታረቃል። እድሜ ለሷ የማላቀው ቁጥር ሲደወል ከማንሳት የተቆጠቁ ስንት ስራ አለፈ። ይመሰልሽ ብታይ ታዝኝ ልኝ ነበር። እረዳሃለሁ፣ አንሳው እንጂ። እሷ ከሆነችስ እኔ ውራታለሁ። ሄሎ፣ የት ነው ያለው? እረ አንቺ ሴትዮ ሰላም ሲጭኝ? ሰካራ፣ የሚጠየቀውን ብቻ መልስ። ሄሎ፣ ማነሽ ደግሞ አንቺ? እኔ ፍቅረኛው ነኝ። ከስካር የሚተርፍ ጊዜ የኖሮት ፍቅረኛ ያዘያልሽኝም አንቺም ከምዳት ተርፈች ይዘሻል። ስነ ስርዓት የኖርሽ ሺ ትሰሚኛለሽ። ፍቅረኛም ብትታዩ ደስ ይለኛል። እኔ ሱዛን ሱዛን ነኝ። ከሰካራ ፍቅር ይዘ ካልፍለግሽኝ ተይኝ። እረ ገደል ግቧ። እንደ በዛው ጥርግባልሽ። ከዚህ በኋላ የምትደውል አይመስለኝም። ያው ደወለች። አቤት፣ ስልኩ ለሱ ስጪው። ምን ፈለግሽ? የመርከበኛ ልጅ ቤት የት እንደሆነ ንገረኝ። አላውቅልሽም። ገንዘብ ከፍልሃለሁ። የምትሰክርበት ታቀፈሽ ተኝ። አንድ ሺህ ብር ልስጠ። አልፈልግም አልኩሽ አይደል እንዴ። ሁለት አደረኩት። አንቺ የምትባዩን አሰሚ። አራት ሺህ አደረኩት። እቺ ሴትዮ ግን ለምንድን ነው የምትፈታተለኝ? ዋናት ደግሞ የመርከበኛ ልጅ ጆ የሚያስጠናት ልጅ ነቻ። ታደ ለምን ፈለገችው? ምን ይታወቃል፣ ሄዳ ልታስቸግር ይሆናል። እንዳት ነግራት አበድኩ እንዲህ ምነግራት በገንዘብ ልትደልል ነው ገንዘብ ሰላምን አይገዛም በትክክል በቃ ሊድ አደራንሽ መስፍኔ እንዴት ወንድም ይነረብሻሉ አታስቢ እሺ በይ ሰላም ይሆንሽ እንዴ አምስት ሺህ ቆይ ለምንድን ነው የምታስቸግሪኝ ይኸውልህ ወሬ ተወርቶ ይህን ያክል እኮ ገንዘብ ተገኝቶ አያውቅም። ደግሞ በወንጀል ልታሰርኝ ነው። አንድ ወር ሙሉ እኮ የምንጠጣበት ገንዘብ ነው። ልስጠ ያልኩ ያለውት በምን አምንሻለሁ። እኔን አታመኝም? ናት እናት፣ ይሄ ራሴንም አላምንም እኮ። እሺ በቃ እሺ በለኝ ካሻው ነው ነው ትስማሚያለሽ? ያስኩኝም ግን ሁለት ሺህ አሁኑ ትራንስፈር አድርገለ ቀሪውን ደግሞ ልክ ቤቱን ሳገኘው ትራንስፈር አድርገለሁ። ይኸው አሁን እውነት እሺ፣ ያ ነጭ ፎቅ ይታይሻል? እሱ ነው። ሰፈሩን አወቅ እንግዲህ። አደራ ገንዘቡን አስገቢልኝ። አንድ ቤት አሳይተህ ሁለት ሺህ ብር በጣም ሲበዛብህ ነው። እሺ ይሄንን ቆጥብ፣ ተጠቀም። በቃ ሸወድሽኝ ማለት ነው። ሰካራም። ሄሎ እ አንተና እንዴ፣ የት ሆነህ ነው? ዛሬ አሪፍ ስራ ተሰርቷል። ይጨበስለታል ሺ፣ ጠብቀኝ መጣሁ። ምንድን ነው ፀሐይ፣ ምን እየሆንሽ ነው ያለሽው? እየጠናሁ ነው። አይታይሽም እ የምርሽን ነው ግን እያወራሽ ያለሽው። የሆንሽውን በግልጽ ተናጋሪ። ቆይ ምን አይነት ልብስ ነው ለብሰሽ የምታጠኚው? ልብሱ ምን ሆነ? እኔ የምለው ልታማልዩ እየሞከርሽ ነው እንዴ? ያምሻል እንዴ? ይኸውልሽ አሁን ቀጥታ ገብተሽ ይሄንን ልብስ ቀይር ነው። ለምን? ወንድ እኮ ነው ያልሆነ ነገር ሊያስብ ይችላል። ይሄን ያህል ሰውነቴ ይስባል እንዴ? ሴት መሆንሽ ብቻ ይስባል። አንቺ ደግሞ በዛ ላይ ቆንጆ ነሽ፣ እንዲሁም ደግሞ ሰውነትሽን ገላልጠሻል። እንዴት ሊሆን ይችላል ይሄ? ስለዚህ ሰውነቴን እያየ ወደ እኔ ይሳባል አይደል? ምን እየሆንሽ ነው? ምን አሁን ልጁን አስቀምጠና ልጨቃጨቅ። ስለዚህ በቃ ልብሱን ቀይሬው። በጭራሽ አልቀይረውም። ቀይሬ አልኩሽ። ቀይሬው ለእኔ ተመችቶኛል፣ አልቀይረውም። ቤሪ፣ ወደ ጥናቴ ልመለስ። በቃ ወይ በሰላም አጠራሯ ግን የሆነ አደጋ ነው። ፍስነው ባክታ። ትንሹን ነገር አከብደው ነው ከሆነሽ፣ አትጨነቅም። በሰላም ነው ከሆነ በቃ እሺ፣ ወደ ጥናታችን እንመለስ። እሺ። እኔ ምልሽ ግን አይበርድሽም? ልብስ አደርግም። ምን ችግር አለው? ቤት አይደለም እንዴ? እርግጠኛ ነሽ? አይበርድሽ? ችግር የለውም። እሺ ቆያልኝ ያልኝ ሰፈር ሀ እንዴ? ነጭ ፎቅ ነው ያለው፣ የተለየ ፎቅ የለም። ይሄ ሰካራም ቀለደብኝ ማለት ነው። ወይኔ ሱዛን የማንም ሰካራ መጫወች አሉም። ቆይ ጠብቅ፣ እኔም ማሳየዋለሁ ገንዘብ ከፍዬ ልሰቃይ እኔ ማለቀው መፈጠሩን እንዲጠላ ነው የማደርገው። እኔ ሱዛንን አያውቀኝም። እኔ ሱዛን ላይ የቀለደ ሰው ደግሞ ዝም ብዬ እንደማላልፍ አሳየዋለሁ። ፋታየዋለሁ። ሄይ፣ እንዴት ነ አንተ? ጠፋህ እኮ የት? እዚህ መጣው። በቃ ቅርብ ነው ያለሁት፣ የሆነች የማማከር ጉዳይ አለች አረ፣ ቀላል ወፍ ነገር ነች። በቃ መጥቶ እሺ። በጣም ጎበዝ ይወሽ ነው ጥሩ መረዳታለች። አመሰግናለሁ። ሰሞኑን ደግሞ ፈተና እየደረሰ ስለሆነ ጥያቄዎች እያወጣን በደንብ እንሰራለን። እሺ፣ እሺ። የሚከብድሽ ነገር ካለ በማንኛውም ሰዓት ጠይቂ። አይ፣ የለም። ሁሉም ነገር ገብቶኛል። በቃ ሊድ፣ ትንሽ አትቆይም? አይ ሊድ ማግኘት ያለብኝ ሰው አለ። እራት በልተን ትሄዳለህ? እንዲ የራት ሰዓት እኮ ገና። እሺ መክሰስ ይሁን። እኔ ምንም አልፈልግም። ቅርብ ሰዓት ነው የበላሁት። ከኔ ጋር ላለመብላት ነው አይደል? አይ ስላላሰኘ። ሁሌም እንደዚህ ነው የምትለው። እንዲ እያቆረብሽ ነው እንዲ አሁና። ለምን እስካሁን ከኔ ጋር አንድም ቀና ምሽተ በልታ አታውቅም? እህቴ እኔ ነው የምጠብቀው። እኔ ሳልገባ እራት አትበላም። አንድ ቀን እንኳን ከኔ ጋር ብንበላ ምን አለበት? እሺ እንበላለን። እውነትህን ነው? እውነት። እሺ መቼ ይሁን? ከቅዳሜና እሑድ ውጭ የፈለግሽው ቀን መሆን ይችላል። ሐሙስ ይሁን ከሻልክ። እሺ አመሰግናለሁ። ቆይ ግን እራት እሺ ስላልኩሽ ነው እንደዚህ የተደሰትሽው? አሁና ሁሌ እንደ ሰራተኛ ነው የምትመጣው የምትሄደው። እኔ ደግሞ እንደ ራሴ ነው ማይ። ይህን ደግሞ የማረጋግጠው አብረን ስንበላ ስንጠጣ ነው። አይመስልህም? እሺ ሐሙስ እንበላለን። እሺ አሁን ሊድ፣ በቃ ቸው ትንሽ አቆዩ። አይ ግድ የለም ሊድ። ምንድን ነው የሚያሯሩጥሽ? ለሐሙስ እንድትዘጋጅ ልናግርሽ ነው። ምንድን ነው የምዘጋጀው? ጆዬ ሐሙስ እዚህ እራት እንበላለን ብሎኛል። እሱ ሳይኖር እራት አይበላም ያልሻለ እንዴ? ስለዚህ በደንብ ተዘጋጂ። ቤት ያፈራውን ይበላል። ብዙ አይነት እንድትዘጋጂ ነው የምፈልገው። ለምን ሲባል? እኔ ስለምፈልግ ነው። ቆይ ሌሎች አብሮት የሚመጡ ሰዎች አሉ የሉ? እኔ እና እሱ ብቻ ነው። ታዲያ ለምን አርባት አታደርጊውም? ለምን? እናትሽም እዚህ ትሆናለች። ሐሙስ ግን በረራ አለ። ብቻዬን ከሱ ጋር መብላት የምፈልገው ስለዚህ ተዘጋጂ። ቻው። ይቺ ልጅ ምን እየሆነች ነው ያለችው? ያልሆነ ነገር እያሰበችው እንዳልሆነ ተስፋ አደርጋለሁ። ካልሆነ ግን ከባድ ችግር ውስጥ ነው የምንገባው። እንዲሽዋ አንተ እስከ አሁን የት ነበርክ? ኦ፣ የተለመደ ጭቅጭቅ አይ ምንም ጭቅጭቅ የለም። ነበር እኮ አንተ እሷን አግኝተህ በሰላም ልትመጣ እንግዲህ በሰላም ነው ያመሸሁት። ይሆነል ሆኖልኛል። ደግሞ መሰን ሲፈልግ ነበር ደውሎ ነበር። ስራ ሆኜ ወጥቼስ ደውል ደግሞ ያነሳ። እዚህ ከነጋ ቆይቶ ነው ሄደው እና ለምን እንደፈለገ ይነግርሽ። እየተለመደችው ሱዛን ናቸው። አሁንም አስቸግረው እንዳይሆን። ቁም ስቅሉን እኮ ነው ያሳየችው። ደጋግሜ ነግሬያት እኮ እሺ ብላኝ ነበር። ጭራሽ ዛሬ በገንዘብ ነው የተደራደረችው ማለት አምስት ሺህ ብር ልስጥና የመርከበኛው ልጅ ቤት አሳየኝ ያለችው ነበር። እሱ ግን እምቢ አላት። በምን አወቅ? አብሬው ነበርኩኝ እኮ። እሻውረት አለሁ ወንድሜ። በእሷን ምክንያት እኮ እየሸበትክ ነው። ቆይ እስከ መቼ ነው እሷን እያባበልክ የምትኖረው? እሷን ማባበል ራሱ አይሰለችም? አፈቀርኳት፣ ሺ ምን ላደርግ? እንዲሁ ግን ምን ሆን አይተወደድካት? እኔ ግን ሰት እንኳን የሚያስፈቅር ሰው ራሱ የሚያስጠጋ ምን እራሱ ይላት አላውቅም። ብቻ ፍቅር ይዞኛል። እንዳፈቀርካት ግን እርግጠኛ ነህ? አሁን በምን ታውቃለህ? ሁሉ ነገሯን ወደዋለሁ። አንድ የሚገርምኝን ነገር ልንገርሽ። ሁሌ እንጨቃጨቃለን አንቺም ታውቂያለሽ። አዎ። ዝም ያለችኝ ቀን ይከፋኛል። የሆነ ነገር ፈጥሬ እንድትጨቃጨቃ አደርጋለሁ። ሆን ብዬ ነገር ፈጥሬ ይጣላታል። የምርህ ነው እያወራለ? አዎ፣ የምሬ ነው። ጭቅጭቋን በጣም ወደዋል። ደግሞ ይህ ምን የሚሉት ፍቅር ነው ጅኒ ጃንካ የሚሉት

በጣም ደስ ብሎኛል። እራት አብረን ልንበላ ነው። ሐሙስ ይሄ ልደልማ አላሳልፍም። አማ ላይ ሆኜ ነው የምታየው። ትንሽ ቆይቼ ደውልልሽ። አንዴ አሽቶ ሁኔታሽ ምንም አላማረም። ምን አረግኩ ደግሞ ምን ለማድረግ እየሞከርሽ እንደሆነ እኔ ግራ ገብቶኛል እኔ ያጠፋሁት ነገር ያለ አይመስለኝም ቆይ ለምንድን ራት የጋበሽው እንዲህ በላ ነዋ በቃ ሌላ ነገር የለውም በጣም የሞወዱ አስጠኛኝ ነው መጋበዝ ምን ነው ነዋሪ የሆነብሽ መጋበዙ ሳይሆን የአንቺ ሁኔታን ያልተዋጠልኝ ምንም በሌለ ነገር አትጨቅጭቅም በናትሽ እንድትጠነቀቅ እየነገርኩሽ ነው ህፃን አደለሁም የማደርገውን ነገር አውቃለሁ እሱን እንግዲህ የምናየው ይሆናል በፍላጎቴ ደግሞ ጣልቃት ትግቢ ደግሞ አንቺን የመጠበቅ ግዴታ አለብኝ። እንደዚያ አታስቢ፣ ራስሽን አስደስቺ። ዞሮ ዞሮ እያልሽ አካባቢሽን ተመልከች፣ ብዙ የሚያዝናኑ ነገሮች አሉ። የአንቺን ዙሪያ ነው የምመለከተው? እኔን ነጻነት ስጭ። ጊዜው የነጻነት ነው። ቆይ እኔ የምለው ለአንቺ ነጻነት ምንድን ነው? እንደፈለግኩ መሆን፣ የመመኘውን ማግኘት፣ የሚያስፈልገኝን ነገር መስራት። ቆይ በመሀል ያልሆነ ነገር ቢፈጠርስ? ሲፈጠር አስብበታለሁ። በአግባቡ ካልተጠቀምሽው ይዞሽ ነው ገደል የሚገባው። አይኔ እኮ ያያል። ስሜትሽ አይንሽን እያጋረደው ነው። በጣም ምሁር ነኝ እያልሽ ነው? ኑሮ አስተምሮኛል። ከአንቺ በተሻለ ዓለምን አውቀዋለሁ። ቋንቋውንስ ትችዋለሽ? ይሁልሽ። አሁን የቀለልሽው ቀልድ በኋላ ጸጸት እንዳያመጣብሽ ተጠንቀቂ። በእናትሽ ፀሐይ ታይኝ። ይሁልሽ። አንቺ ወደድሽም ጠላሽም አጠገብሻለሁ፣ እከታተልሻለሁ ያኔ የኔ ልዩ ኃይል አመሰግናለሁ። ቀልጅ፣ ምንም አይደል። አንተ ሂጂልኝ፣ ስልክ ለወራ ነው እሺ? ግን ዋ እነግሬሻለሁ። አመሰግናለሁ መካሪ ዙሪያሽ፣ ንሰማሻለሁ። ያሳኛችን ልኩ እያዛለችኝ ነበረ? የሆነ ነገር ሳጠረጠረ ቀረሁ። ላማ ልለው እየሞከርኩ እንደሆነ እሱማ ምን ታመጣለች? አይ እልህ ውስጥ አልገባም። ውይ በእናቸው እንደዛ እንኳን አትበያት በጣም ነው የምወዳት ባይሆን እሷ እንዳትጠራጠር አደርጋለሁ ለማንኛውም ነገራ ልብስ እንገዛለን ተዘጋጅ አዎ በጣም ውቡኝ ነው ላገኘው የምፈልገው በቁንጅና ያትተማመኝም እንዴ ኧረ ተማመንብሻለሁ በጣም ደሞች ደግሞ ታውቂያለሽ በየሰከንዱ ነው የምትናፍቂ ጠዋት ጣዋት ሁለት ማስጠናቸው ልጆች አሉ ምሳ ከቻልሽ አብረን እንብላ ቁርስ ግን አልችልም አይ ቤት ሳይሆን ውጭ በቃ ከተማሪዎች ጋር ሲጨርስ እነግርሻለሁ። አታስቢ። ሁለቱ ሞዶች ናቸው። ቆይ ስማቸውን እና ፎቶቸውን የፈለግሽ ደስ አለሽ አይደል? በጣም ነው ደስ ያለኝ። ደሙ እንዴት እንዳማረብ ለ ሁለት ሺህ ብር ብለሽ እኔን ለማስደብደብ ስንት ነው የከፈልሻቸው? ምንም አልከፈልኩም ባክ። ከሚወዱኝ ሰዎች አንዱ ነው የጠለዘ። እሻውን ጨርሰናል? በይ መጀመርነና ነው የምንጨርሰው። ማለት በቅድሚያ አላደረከኝ ነገር በሙሉ ይቅርታ ጠይቀኝ። እሺ፣ ይቅርታ። በስነ ስርዓት ጠይቀኝ። እንዴት? ስለዋሸኝ፣ ስለቀለድክብኝ ጭምር። ሱዛን አንከራትቼሻለሁ፣ ዋሽቼሻለሁ ለአርኮት ሁሉ ይቅርታ አድርጊልኝ። አሪፍ ነች። ስለዚህ ጨርሰናል? ገና ነን። ምን ቀረሽ? አሁን ስራ የለህም አይደል አለኝ። የቱ ስራ? ይህ ሰፈር ውስጥ እየጠበክ የምትሸከመውን ስራ ነው። ስራ ያልክም አይሰቀራቦች። ትገርሙኛላችሁ። እሽ ችግር የለም ተሳደቢ። እኛም አንድ ቀን ባለ ጊዜ እንሆናለን። እናልሰደብኩ አልሰደብኩ፣ ስራህን ነው የነገርኩህ። ቶሎ እንጨርሽሽ፣ ሌላውን ተይው። እኔ ልቅጠረ። ምን ማለት ነው ደግሞ? በሳምንት አንድ ሺህ አምስት መቶ እከፍላለሁ በምትኩ ምን ልሰራልሽ? የምፈልገውን ነገር። እሺ ምንድን ነው የምትፈልጊው? እንደየ ጊዜው ይለያያል። አሁን ምንድን ነው የምትፈልጊው? የልጅቷን ነገር፣ የምትማርበትን የምትወጣ የምትገባበትን በሙሉ ታጣራና ለእኔ ሪፖርት ታደርጋለ። አሀ ጓደኛ እንድሰልልሽ ነው የምትፈልጊው? ፍቅሬን ለመጠበቅ እንድታግዘኝ ነው፣ የምከፍል ስሙን አታሰማምን። አሁን ትስማማለ አትስማማም? እሽ ባለስማማስ ምን ይፈጠራል? የእኔ ጠላት ነን? አሀ ይህን ማለት ጓደኛችን ባገኘት ቁጥር ይጨቁነኛል ማለት ነው። እሱን አያገባኝም። ያገባኝ ከሱ ጋር ጨርስ። ወይ ሽበል ወይ ልግደል እያልሽኝ ነው አይደል? እንግዲህ ምርጫ ያንተ ነው። እሺ። ስለዚህ አሁኑኑ ስራን ትጀምራለህ። በምን? የሚያስጠናቸውን ሴት ተማሪዎች ቤት በሙሉ ታጣራለህ። እሺ። የልጆቹን እድሜ፣ የመልክ ሁኔታ፣ እያንዳንዷን ነገር ታጣራለህ። ወይ ፈጣሪ፣ ምን ውስጥ ነው የገባሁት? ለመንቀሳቀሻ ነው። እሺ አሁኑ ጣና ስራ እንድ ነው። ታዲያ ምን ሆነሽ ነው? ልብሴ የእኔስ ነው ያደረግሽው? ቆይ ተቀዶብሻል። ምን ልብሱ ነው? ቀልደኛ አዲስ ይመስላል ልብሱ ምናልባት በተቀመጠበት አይጥ በልቶት ሊሆን ይችላል አንቺ ያምርሽ ነው የምታወሪው? አዎ ምን ነው አዲስ የተገዛ ቀሚስ እኮ ነው አይጥ የበላው ትገዣለሽ ምን ማለት ነው ይሄ እኮ ፋሽን ነው እሺ ከላይ ምትለብሽው ምንድን ነው አይ ብቻ ነው ምለብሰው ራቁትሽ የምርሽን አይደለም አይደል እየቀለድኩ ነው የሚመስልሽ ቲሄ ይሄን ነው የመሰለ ልብስ ስንት ተንከራቶች እንደገዛሁት ብታውቂ እኮ እንደዚህ አትይም። እንደ ደህና ሽንሽን በመቀስ ብቀድ እንደዚህ አይሆንም። እንዴ እዚህ ቤት ከገባሽ በጣም ቆይተሻል፣ ግን እስካሁን ምንም አልነቃሽ። ራቁት ለመሆን ከሆነ ተኝቼ ልቅር። እሱን ተይው። ቆይ አንቺ እሱን ለመልበስ ያሰብሽው ምን ለመሆን ነው? ፕሮግራም አለኝ እዛ ላይ ልለብሶና። እናቴ ሀገር ፈረሰልሽ! እና የጉድሽን እዩ! እንዴ ምን ነው? አይኔ እያየ ያንን ለብሰሽ ልትወጪ? አዎ ሞቻት አለሁ እንዴ፣ ምን ማለት ነው? ገለሽኝ። ካልሆነማ ያንን ለብሰሻት አትውጭ ነው ለብሾ፣ ቤት ኮንኩስ፣ እዚህ ክፍልሽ ትችያለሽ። ከዚህ ክፍል ውጪ ግን ውልፍት የለም። ለምን? ራቁትሽን አይደለም ሌላ ሰው እናትሽ አታይሽው። አይ ፀሐይ ቀልደኛ ነሽ። እሱን አሳይሻለሁ። ይልቄት ነው የሆነ ጊዜ ጋሽ የመጣ ጊዜ ይህንበትን ታስታውሻለሽ? የት ነው ይሄ ውሃ የሚዘልበት ቦታ? ሁሉም ሰው ሲንቦጫረቅ ያየንበት ቦታ ኩሪፍቱና። ይኸውልሽ፣ እዛው ውሃ ውስጥ ሲገቡ የለበሱትን ልብስ ነው የሚመስለው። አንቺ ቃል ላይነሽ። እውነቴን ነው። ይኸው ውስጥ ቂልሻለ ትሰሚኛለሽ? ይኸውልሽ፣ ያንን ልብስ ወይ ጥለዋለሁ ወይ አቃጥለዋለሁ። አይ እንግዲህ ስነ ስርዓት እንዴ! ስነ ስርዓቱንማ አንቺ ራስሽ ያሽ ስንት ብር ያወጣሁበትን ልብስ አቃጥለዋለሁ። ታያለሽ እንዴ! ይኸውልሽ፣ ካልጣልኩትም ደግሞ ሞሎ ያደርገዋለሁ። አሁን ሂጂና አምጪው፣ አቃጥለዋለሁ። ማን ስለሆንሽ ነው አንቺ የምታቃጥዩ? ትሰሚያለሽ፣ አደራዬ ስለሆንሽ አቃጥለዋለሁ። እናቴ ብትመጣ እራሱ መልበስ አይቀርም። እሺ፣ እሷ ብትኖርማ እኔ ምን አነጋገረኝ? አደራዬን አልበላን ብዬ ነው እንጂ ምን ደውለሽ ልትነግዳሳ፣ ምን አስነገረኝ? ራሴ ያላቃጥለዋል አንቺ ያመሻል እንዴ? አያመኝም። ራስ ያቃጥለዋለሁ። ዝም በይ። በጣም ይቅርታ፣ በጣም ይቅርታ። ላስከብርሽ ባልኩኝ ለላይ ጥፊ። በጣም ይቅርታ።